ኢትዮጵያ ለሁለት ልትሰነጠቅ ትችላለች ተባለ። በቅልጥ ዓለቱ እንቅስቃሴ ምክንያት ኢትዮጵያ ውስጥ አዲስ ውቅያኖስም ሊፈጠር ይችላል ተብሏል። ሳይንቲስቶቹ በምስራቅ አፍሪካ ያለው የቀለጠ አለቶች ሞገድ አህጉሪቱን ሊሰነጥቅ እንደሚችል ስጋታቸውን ገልጸዋል። የቅልጥ ድንጋይ እንቅስቃሴና ሞገድ በምስራቅ አፍሪካ እየጨመረ መሆኑን አንድ ጥናት አመላክቷል። በኢትዮጵያ ስር ያለው የጋለና የቀለጠ አለት በፕላንት ቴክኒክስ የሚነዳ ቀስ በቀስ አካባቢውን እየገነጠለ በኤደን ባህረ ሰላጤና በቀይ ባህር አካባቢ አዲስ ውቅያኖስ እየፈጠረ መሆኑን ተመራማሪዎች ጁን 25 25 ኔቸር ጂኦ ሳይንስ በተባለ ጆርናል ላይ ያስፍረዋል። በኢትዮጵያ በአፋር ክልል ከፍተኛ የቅልጥ አለት እንቅስቃሴ እንዳለና አልፎ አልፎም የመሬት መንቀጥቀጥ መንስኤ እየሆነ እንደነበር የሚታወስ ነው። የአሜሪካ የስለላ ድርጅት ፓኪስታን ወደ አሜሪካ ሊደርስ የሚችል ኢንተርኮንቲነንታል ባለስቲክ ሚሳኤል ወይም አይሲቢኤም እየገነባች ነው ብለዋል። ፓኪስታን ይህን ካላቆመች አሜሪካ ጣልቃ ልትገባ እንደምትችል ዓለም አቀፍ ሚዲያዎች እየዘገቡ ይገኛሉ። እስራኤል አዲስ ጥቃት ከፈተች። እስራኤል በደቡባዊ ሊባኖስ ድንገተኛ የቦንብ ጥቃት ሰንዝራለች። እስራኤል ጥቃቱን የፈጸመችው ከሊባኖስ ጋር የተገባውን የተኩስ አቁም ስምምነት በመጣስ ነው። ኢራን መልሶ ግንባታ ጀመረች። ኢራን ጥቃት የደረሰባቸውን የኒውክሌር ማዕከላት መልሳ መገንባት ጀምራለች። አሜሪካና እስራኤል ሶስት ዋና ዋና የኒውክሌር ማዕከላትን የደበደቡ ሲሆን በጥቃቱ ጉዳት ደርሶበት የነበረውን የናታንዝ የኒውክሌር ማዕከል ሲሆን አሁን ላይ የሳተላይት ምስሎች እንደሚያሳዩት ኢራን መልሶ ግንባታ ጀምራለች። በሌላ ዜና የእስራኤል የስለላ ድርጅት የሆነው ሞሳድ የኢራን ዜጎች ከኢራን መከላከያ ኃይል ከኢራን አመራሮች አካባቢ፣ የኢራን አመራሮች ከሚጠቀሙባቸው ተሽከርካሪዎች አካባቢ፣ እንዲሁም የኢራን አመራሮች ስልክ ላይ የጥሪ ድምፅ ከሰሙ ከአካባቢያቸው እንዲርቁ አዟል። በኬንያ የተቃውሞ ሰልፍ ላይ 16 ሰዎች ተገደሉ። በኬንያ በቀጠለው የተቃውሞ ሰልፍ የ16 ሰዎች ሕይወት ሲያልፍ በመቶዎች ደግሞ ጉዳት ደርሶባቸዋል። የኬንያ የአገር ውስጥ አስተዳደር ተቃውሞውን ሽብርተኝነት ሲል ገልጾታል። በኬንያ መዲና ናይሮቢ ጨምሮ በተለያዩ ከተሞች ትናንት በተጠራው ጸረ መንግስት ተቃውሞ ሰልፍ ላይ ከጸጥታ አስከባሪዎች ጋር በነበረ ግጭት የ16 ሰዎች ሕይወት አልፈዋል። የተቃውሞ ሰልፉ የተጠራው የኬንያ ጸጥታ አስከባሪዎች አምና የገደሏቸውን ተቃውሞ ሰልፈኞች ለመዘከር ነበር። ሰው ዓመት መንግሥት የቀረጥ ጭማሪ ለማድረግ መወሰኑን ተከትሎ በተቀሰቀሰ ተቃውሞ አደባባይ በወጡ ሰልፈኞች ላይ የጸጥታ አስከባሪዎች በከፈቱት ተኩስ በትንሹ ስልሳ ሰዎች መገደላቸው ይታወሳል። ኢራን ወደ ድርድር የመጣችው ከአሜሪካ የ30 ቢሊዮን ዶላር ጉርሻ ቀርቦላት ነው ተባለ። ኢራን ጦርነቱን እንድታቆምና ወደ ድርድር እንድትመጣ አሜሪካ የ30 ቢሊዮን ዶላር ጉርሻና ማዕቀብ እንዲነሳላት ማድረጓን ሲንን ምንጮችን ጠቅሶ ዘግቧል። ዘገባው እንደሚለው አሜሪካ ቴሄራንን ወደ ድርድር ጠረጴዛ ለመመለስ የተጠናከረ ሙከራ አድርጋለች። ላለፉት ሁለት ሳምንታት በኢራንና በእስራኤል ወታደራዊ ጥቃቶች እየተበራከቱ ባሉበት ወቅት እንኳን ከመጋረጃው ጀርባ ከኢራናውያን ጋር መነጋገራቸውን ምንጮች ነግረውኛል ሲል ሲኤንኤን ዘግበዋል። በማእከላዊ አፍሪካ በደረሰ ፍንዳታ ፈተና ላይ የነበሩ 29 ተማሪዎች ህይወት አለፈ። በማእከላዊ አፍሪካ ሪፐብሊክ የትምህርት ቤት ፈተና ሲወስዱ የነበሩ 29 ህጻናት በአካባቢው በደረሰ ፍንዳታ ህይወታቸውን አጥተዋል። የአካባቢው ሆስፒታል ዳይሬክተር ጠቅሶ ቢቢሲ እንደዘገበው ፍንዳታው የሁለተኛ ደረጃ ትምህርት ቤት ማጠናቀቂያ ፈተና እየወሰዱ በሚገኙ ተማሪዎች ላይ የደረሰ በኤሌክትሪክ ትራንስፎርመር ላይ ባጋጠመ አደጋ ነው።